ይገባል። እንዲ እኔ እናንተ እኮ ገና ምን ብዙ ያልተጀመሩ ነገሮች እኮ አሉን አይደለ? እንዴ የአሁኑን ጓደኝነታችን መርነው ነገር አለ። የአሁኑን ጓደኝነታችን አለ አቴው አይዞሽን ጀምር ብሎ አልታምራል። ምን ይፈጠራል? ሚፍታ በላ በላ ነው። በእግዚአብሔር እንዴ አንተ ለምድረ ስነስርዓት የማይኖረው ሚፍታ እኮ አይመለከተውም። ሀይምዬ እራስሽ ሆነሽ ማስተውም ማስቆም የምትይው እራስሽ ሀይሚ ምን አገባው ሚፍታ። ሚፍታ ብሩኬት ሲገባ ሀይሜ ምንድን ነው አልተንከባከበችው ምናምን አሉ። ከዛ ስትወጡ ቀው ይህን ነገር መፍታ ካልቻለን እዚህ ቤት አላድርም። እሺ ምን አላችሁ ቤተሰብ ብሩኬተኛ አይተኛ ፍቃድ እየተጠየቃችሁ ነው እንግዲህ። ቤት ተከራይተውጣ ወጥቷል። አሁን ደግሞ የቀረውን እየጠየቃቸው እንደው ለድግሱ ከሆነ እንጂ ልጅቷ ም ቤት መታለች። ጋሽየም ብሩኬን ተዋውቆታል። ሙሽየም ተዋውቃለች። ማን ጋ ነው ሽማግሌ የሚላከው? ስኪድ አንድ ነገር አይመለከተኝም። በቃ ያልፈልግም እ የፈለጋችሁትን ብዙ እንዳታወሩ። ቀብራራው ፕራንክ እያደረጋቸው ነው። ሁለቱ ነው ማለት ነው። ግን ማለት ነው እንደ ሀሳብ ስንሰጥበት ጥያቄውም ማለት ነው እናብራራላችኋለን። ከዚህ በኋላ ቀልድ አልፈልግም። በቃ እኔ እና አንቺ አብረ እስከ ኑርን ድረስ ለበቃ፣ ማድረግ ያለብህን ነገር አድርግሃል። ቤት ተከራይተ ኦረዲ ወስዳታል። ገዝተህም በል ተከራይተ ወስዳታል። ገብታለች ቤት በቃ። እኔ አድሪ ሊሆ እኮ ምኑ ጋኖ ነው ስነ ስርዓት የሚኖረኝ እኔ ከአንቺ ጋር እየኖርኩ፣ ከኔ ጋር ካላድርክት ሀይ ብዬ ሚስጥር ወጣብሽ በቃ። አብራችሁ ደሩ አሁን አሁን አብራችሁ ደሩ። ቤተሰብ ምን ትላላችሁ እስኪ? የእናንተን ሀሳብ እንስማው ደግሞ እስኪ። አልነበረም እኔ ማታ ስላመሸን እኮ ነው። በዛ ሰዓት ብንኖርም ገደብ ሊኖረን ጋ ነው ችግሩ እንዴ፣ ምን ማለት ነው? ብሩኬ ቀደም ብዬ መገኘት ፈልጋለሁ ብሏል። ስለዚህ ጥንቾሎቹ እንዳይቀድሙኝ ብሏል። መቅደም አለበት ጋር ጋይድና ሴት እንዴት ነው አንድ ላይ የምችለው ነው። በቃ የሚያናደኝ እኮ ይሄ ነው። እኔን አታውቂኝም ወይ ብሩኬ? አብረህም ተኛህም አልተኛችሁም ትርፎ መቃጠል ነው። ስለዚህ እንደዚሁ ተራርቃችሁ እየተሳሰባችሁ ብተኙ ይሻላቸዋል ማለት ነው። እንተያያለን ወይ እኔ ከሀይሚ ጋ መኖር የምፈልገው ማደር የምፈልገው ሰማችሁ፣ ይሄ አበደም አንል ጨለለም አንልም። ብሩኬ ኦልሬዲ ሀይሚ ቤት ገብታለች። የመኝታ ችግር ነው ያጣላቸው። በቃ አንድ ላይ ይተኙ፣ አለቀ። አንዴ እኮ አልሽኝ በቃ አንዴ ካልሽ ምን አልኩሽ ምን አልኩሽ ግዴታ ከአንቺ ጋር አደርጉና ሌላ ነገር ውስጥ እንገባለን ማለት ነው ምን አልኩሽ አሞይ አታስቢ በሁለት መቶ ምናምን ሺህ በሶስት መቶ ምናምን ሺህ ህዝብ እኮ እኔ ሀይሜን ተሳስቼ ካለ ፍላጎቷ ምንም ነገር ካረኳት ክሰሱኝ ብሏል ምንም ችግር የ በነገራችን ላይ ቤተሰቦች ብዙ ነገር እንዳታወሩ፣ ብዙ እንዳትሳሳቱ፣ ቡርጌ ሁለቱንም በቀለ እየተበቀላቸው ነው። በኋላ ሌላ ወሬ እንዳታወሩ ሌላ ግር ግር እንዳፈጥሩ። ምክንያቱም ሽማግሌ ላክ ኮመንት ስር እያለቃቀሱ ነው። ገና ከሆኑ ማለት ነው አልጠፋበትም እሱ ማለት ነው። እሱ እንደዚህ አይነት ክብር የሚነካ ወንድ አይደለም። ብሩክ ማለት ጀግና ሴትና አስከባሪ ነብር ነው። የሙሽዬ ነብር የሃይሚ ቀብራራ። ሰምታችኋል። ኮመንታችሁ ከዛሬው ገና ከሆኑ አልተመቸኝም። የተመታችሁ እንደው እናንተ ምስጋና ያላችሁ ብሩክ እየተበቀላቸው ነው። ለማንኛውም ማለት ነው፣ ግን ደግሞ በጥያቄው መካከል ልናስረዳቸው የመጣ ነገር አለ እንደ ቪዲዮ ማለት ነው። እኛም ፍራንክ እንዳልሆነ ስንሰራ ማለት ነው። ጋይስ ቅር እንዳይላችሁ። ሽማግሌ ላክ ማን ጋር ነው የሚላከው? ማን ጋር ነው የሚላከው? ሽማግሌ ለምንም የሚላከው ለወግ ለማረግ ለመብላት ለወግ ለማድረግ አልፎበታል። ምክንያቱም ኦልሬዲ ሀይሚ ብሩክ ቤት መታለች ገብታለች። አረ ለማንኛውም እንዴት ናችሁ? ሰላም ናችሁ? አለሁ! እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ብሩክ አለማየሁ በየነ መቶላችኋል። የመጣበት ፓርቲ ደግሞ የሚፍታህንና የሀይሚን ቅጣት በዚህ መልኩ እየቀጣ ይመስለኛል። ሶ ኮመታተሮች ተረጋጉ፣ ለስድባቸው ኩሉ ተረጋጉ፣ ተረጋጉ። ሽማግሌ ላክ! እንዴ ሽማግሌ ማን ጋር ነው የሚላከው? ኦረዲ ልጅቷን አግኝቷል እኮ ልጅቷን በምትፈልገው አይነት በፍላጎቷ መታዘዝ ነው እንጂ ሽማግሌ ኦረዲ ገብቷል። ለድግስ ለመብላት ነው ትደርሳላችሁ። እሱን ተረጋጉ ማለት ነው። ኦረዲ ደግሞ ድል ባለ ሰርግ ነው ማገባት ብሏችኋል፣ ነግሯችኋል። ግን አሁን በቀላይ ነው ያለው። ሰ ምን ደም ያሳድባችሁ? ምን ምን ደም ያሳድባችሁ እንዴ አንተ እንዲህ ልታረግ አንተ ምናምን ልታረግ ምናምን ምናምን አንተ ልትወቅጥ ምናምን፣ ይውቀጣቸው የአባቴ አምላክ። እሱ ቢፈልግ ኖሮ እስካሁን ድረስ ምን ማን ከለከለው? እንደዚህ አይነት ነገር ሱስ ቢኖርበት ማለት ነው። ሰው ሊበቀላቸው ስለፈለገ ብቻ ነው። የኛ ቀብራራ መቼ ማንም አልነቀብም እስካሁን ድረስ ማለት ነው። አንዳንዶቹ ናቸው የነቁበት ማለት ነው። ሰው ግን ሚፍታህ አላማረኝም ማለት እንዴት ነው ምናምን እያለ ነው እሱ የሚነቃበት ይመስለኛል። ግን ሀይሚ ግን የነቃች አይመስለኝም ማለት ነው። ኦረዲ ለወጣ ነው ልሄድ ነው ብሏል። እንግዲህ ወጥቷል የነገቡ ምላሽ ምን ምን ይሆናል፣ ወይ አንድ ሶስት ቀን ይሄድበታል፣ ወይ አንድ ሁለት ቀን ምናምን ይሄድበት ይሆናል። እንዲሁም ደግሞ ማታ ላይ ማታ ላይ ብለን እነሱ የሚወዷቸውን ቤተሰቦቻቸውን ለማስ ለማስደሰት ብለው ነው እንደገቡ አካባቢ በጣም ብሩኬ ራሴን አሞኛም ብሎ ድብር ብሎት ነበረ። እና ሀይሚ በደንብ አልተንከባከብሽውም በደንብ እንዳያላልሽውም ምናምን ጉራጭን ስትነፉ ነበረ። ከዛ ምን አጎደልኩብህ ምን ሆን ካልተንከባከብሹም እያሉኝ ነው ስትል፣ እኔ ምንም አልጎደልብኝም ምንም አላረግሽኝም ራሴን አሞኛል ደብሮኛል አለ እሱ ማለት ነው። ከዛ እያሉ እያሉ በኋላ በቃ በጣም ፈታ ብለው ኦፕን ሆነው በጣም ሲጫወቱ ሲደንሱ ያው እንዳያችሁት እስከ ሶስት ሰዓት በዱባይ ሶስት ሰዓት በኢትዮጵያ ዘጠኝ ሰዓት ድረስ ቆዩ ማለት ነው እና ማታ የሚጻፍላቸው ኮመንት የነበረ ማለት ነው የሃይሚና የቡርኪ አድናቂዎች ዝሙት አስተላላፊዎች እንደዚህ ሆኖ እንደዛ ሚያስጠላ የሚያስጠላ ጽሁፍ፣ እና ሃይሚ እንዳውም ሆን አስታነብ ተያታንብቤ አላች ብሩክ ማለት ነው እና የሆነስ አድሙ እንደውም ብሩኬ ብሎክ አርጓት ነበረ። እንደዚህ ሲጽፎ ከታች ማለት ነው። እነዛ እነዛን አሁን እኔ ከእሷ እሷ አሁን አሁን ያንን ነገር ነው እየሰራ ያለው ብሩኬ እንጂ ብሩኬ አሁን ይሄን ነገር በካሜራ ይዞ ይመጣል ብላችሁ አጠብቁ። ብሩኬ እንደማንኛውም ዝርግር ወንድ አይደለም፣ ራሱን የሚያቆራጥ ወንድ ነው። ላመነበት ነገር የማይደራደር አይደለም። ለሀይሚ ማንንም ሴት የሚያስከብር ጀግና ነው። የሴት ልጅን ስሜት የሴት ልጅን ፍላጎት የሚያዳምጥ ወንድ ነው። ኮመንት ስር ለምትሽለጠላጡ ተረጋጉ መጀመሪያ ማለት ነው። ሶ አሁን ይሄን መስራት የፈለገው አንደኛ ማታ እንደዛ የተጻፈ ነበር። እኔና ሀይሚ አብረን ኖርን ማለት አብረን ሆንን ማለት ግዴታ የሆነ ሌላ ሪሌሽን ሌላ ነገር ይኖረናል ማለት አይደለም። በግልጽ እያስረዳችሁ ነው። እሷም ደግሞ የምትፈልገውን ፍላጎቷን ማለት በትክክለኛውም መልኩ ሚስትህ አድርገኝ እንደማንኛውም ሰው ሽማግሌ ይላክልኝ እና ሚስትህ አድርገኝ ሰው እንደሆነው ልሁን ነው እያለች ያለችው እሷ እንጂ እሱን ለመከልከል እሱ አብሯት እንዳይሆን ምናምን እየፈለገች አይደለም። ግን በንግግራቸው መሀል ማለት ነው ወደኋላ የሚጎትታቸው ነገር አሁንም ቢሆን ከሀይሚ ጋር ማለት ነው። ሀይሚ ስትናደድ የምናገረውን ነገር አላቀው የምትለው ነገር ለዚህ ነው ብሩ ከቤት ተከራይቶ ሀይሚን ውሰዳት ያልኩት ለዚህ ነው። አሁን ዛሬ ሀይሚ በዛ በራሷ ቤት ቢሆን እንደዛ የተባለው በጣም ነበር የሚነብረው። ግን ያው የሁለቱም አንድ ላይ ስለሆነ ይሄን ቤት የተከራዩት፣ ጀስት ምንም ችግር የለውም። ምን አለት እሷ ከቤቴ ያንም ሁሉ ቀይን ጭነ ስትመጣ እንደዚህ የምትፈልግ ከሆነ ይሄ ራስሽ ክላስ ምናምን ለምን አልከኝ፣ የዛን ሰዓት ኦ ማይ ጋድ ኮሽማልከት እላላችሁ። ብቻ ከባር ነው ያው፣ በፍራንኩ መሃል ያው ማለት ሰውን ፍራንክስ ስታርጉት ውስጡ ያሰበው ብዙ ነገር ይናገራል፣ ይወጣል ብሩኬጋም ሀይሚ ጋም ትናገራለች እና ብዙ ነገሮች ይወራወራሉ። ጀስት ግን እሱ ፍራንክ እያደረገ ስለሆነ ምንም አይመስለውም ለማለት ያክል ነው። ሀይሚ ግን በሰዓቱ ደንግጣለች እና እንግዲህ ሀይሚ ደግሞ ብሩኬ የትም እንዲሄድባት አትፈልግም። እሞትባለሁ ነው ያለችው። ምንም ፍራንክ ስራ ሄድብሻለሁ ግን አትበለኝ፣ እሞትባለሁ ብላለች። ፍቅር ነው እንግዲህ። ምንም አረጋቻልም በቃ። ብሩኬም እንደዛው ካጠገቤ ዞር ስቲ ይጨንቀኛል፣ ይከፋኛል፣ ሆዴም ባርባር ይለዋል ብሏል። ባለፈው እንትና ፊት ማለት ነው ሀብ ፊት ሰምታችሁታል፣ ሊያለቅስ ነው የቀረው። ሶ እንግዲህ ሀይሚዬ ደግሞ ይሄንን ፓርታ አትወልዶም። ይሄ መሄድ ምናምን የሚባለውን ቤተሰቦችም ስፎግሩት ነበር። የብሩክ ፕራንክ ሴት ማምጣት እና ሄዳለው ነው መብቱ። ለምን አሜሪካ ጃፓን ደርሶ አይመጣም? ምን ያገባችሁ? ዛሬም ይሄው ሄደላችሁ፣ ደስ ይበላችሁ። እኔ እኮ አንዳንዶቻችሁ በማያገባችሁ ገብታችሁ ስታማስሉ ግርም ነው የምትሉኝ ማለት ነው። እግዚአብሔር ለምን ሀይሚ ከብሩክ ጋር እንድትሆን የማይፈልጉ ሴቶች እራሱ አሉ። ለምን እንደሆነ አላውቅም። ወይ እሷን ትቶ እናንተን አያገባ። ተናግሯል እኮ እኔ ከሀይሚ ውጭ ሴት አልፈልግም ብሏል። ትናንት ላይቭ ላይ ማለት ነው። እንዳያችሁ ተናግሯል። ከአንዴም ሁለቴም በምንም አድርጎ ተናግሯል። እስከ ዛሬ በምልክት ነበር፣ አሁንማ በተግባር እያሳያችሁ ነው። እና ብቻ በጣም ይገርማል። የሴት ምቀኛ ሁሉ አለ ሃይሚ ከብሩክ ጋር እንዳትሆን ማለት ነው፣ ብሩክ ከሃይሚ ጋር እንዳይሆን አሉ። በጣም ኮመንት ስር ብቻ ማንበብ ነው የሚታክታችሁ። ትናንት አይታችሁ ከሆነ ማለት ነው፣ ትናንት ሁሉ ጊዜም ላይቭ ሲገቡ እንደዚህ አይነት ነገር አለ። በጣም የሚያስጠላ የሚያስጠላው ብሎክ ያደርጋሉ። ሶ ዛሬ እንግዲህ ቦራችን ሄድበት ይመቸህ ትንሽ ማለት ነው። እንዴት ሲሪየስ ሆኖ እንደመጣበት ትክክለኛው በቃ የፈለገ አይመስልም። እውነት ማለት ያው የፈለገ አይመስልም ስላችሁ ከሀይሚ ጋር መተኛት፣ ከሀይሚ ጋር መሆኑን ማለት ነው። ለምን አይፈልግም እንዳትሉኝ፣ የሚፈልግበት ጊዜ ስላልደረሰ ማለት ነው። ያው ጊዜና ወቅት ስላላቸው፣ ፕላን ስላላቸው ያው ከሚፍታህ ጋር የተነጋገርነው እንደዚህ ነው። ወይ ንግግር እኮ አለን እያለው ነው። ያው ፕራንክ ስለሆነ በቃ ያንን የተናገርኩትን ደልሰርዋለሁ አይፈልግም። በቃ አሁን የምፈልገው ዛሬውኑ ከሀይሚ ጋር መተኛት ዛሬውኑ ከሀይሚ ጋር አብሬ መሆን። እስኪ ሰይጣን አሸንፎኝ እኔ ሀይሚን ልውቀጣት። ልትወቅጦ ቻኩለህ ነው ወይ ያላችኋላችሁ፣ ኮመንት ስር ማለት ነው ያው እኔ ታወራ አይደብራች። ናቹራል ነው። አንድ ሰው አንድ ሴት ሚስት ባል ካገባች አንድ ወንድ ሚስት ካገባ አለቀ በቃ። ምንም አዲስ ነገር የለም። አሁን ብሩኪ እንግዲህ ወይ ጥንጮሎቹ ሳይቀድሙት መቅደም አለበት ብዙ ጊዜ አንድ እርምጃ መራመድ አለብኝ ይላል አይደለ? ስለዚህ ወይ ሊራመድ ፈልጓል፣ ወይ ደግሞ እንግዲህ ለእናንተ ሊያስተምራቸው የፈለገው ነገር አለ። ራሱ ቀልዳቸው ነው። ብሩክ እንደዛ አላሰበም፣ ግን ሁለቱንም መበቀል ፈልጎ እየተበቀላቸው ነው። ስሙን አታጥፉ። አትሳደቡ ኮማንድ ሰር ተረጋጉ። መጀመሪያ ማለት ነው ማለት የፈለገውን ነገር ተረዱት በትክክሉ ማለት ነው፣ ከመሳደባችሁ በፊት ማለት ነው። ቀብራራው ሀይሚዬን እንዴት አንድ ላቆ እንደሚያኖራት ይለሩታ። ሀይሚዬ ስተመስገን ነው እናቴ ብቻ ያዝልቅላቸው ሰይጣን አይቅባባቸው። እና እናንተ እንደዚህ ጥቃቅን ነገር ሲሰራ ሰው ያላሰበውን እንዲያስብ እያደረጋችሁ ሃይሜንም ብሩኬንም ለተሳዳቢ መስጠት የለባችሁም። ብትችሉ የተሰራውን ቪዲዮ ምን ማለት ፈልጎ ነው ብሩኬ ብላችሁ ለራሳችሁ ለጭንቅላታችሁ ከዚህ ቪዲዮ ላይ የምትረዱትን ነገር መተርጎም ነው እንጂ አሁን እናንተ እሱ እንደዛ ስላለ የጻፋችሁት ኮመንት፣ አንዳንዶቻችሁ በጣም ነው የሚያስጠላው። እንደዚህ ፈልጎ ነው እንደዛ ፈልጎ ነው። ቢፈልግም፣ ሚስቱ ናት፣ ብትፈልግም፣ ባሏ ነው፣ አለቀ። እነዚህ እነዚህ ልጆች እንግዲህ ከሁለት ዓመት በላይ አብረው ነው የቆዩት። ከሁለት ዓመት በላይ አብረው ሲቆዩ አንድ ቀን ወጣ ያለ ብልግና ፍቅረኛ ነን ብለው ምንም ያየንባቸው ነገር የለም። ፈጣሪ ይመስገን። እንደዚሁ ስትር አድርጎ ያኑራቸው ፈጣሪ። ወደፊትም የሆነ እላፊ ነገር እንዳይሰሩና እላፊ ነገር እንዳይሆኑ ሁሌም ምኞቴ ነው። ምክንያቱም ክብር አላቸው። በዚህ እድሜያቸው በክብር ነው ሁሉ ነገር ሁሉ ነገር እግዚአብሔር ከማንኛውም ከማንኛውም ሶሻል ሚዲያ ካለው አንደኛ ናቸው። ብሩክና ሀይሚ ልጅ እንደመሆናቸው ፍሬሽ እንደመ ፍሬሽ እንደመሆናቸው ፍቅራቸው ሁሉ ነገር ማለት ነው። የሆነ ብርቅግድ ያለ መላቀጡን ያጣ ፕላን የላቸውም እስካሁን ድረስ ማለት ነው። እሱም ደግሞ ምንድነው፣ ስነ ስርዓት ያለው ቤተሰብ ስላሳደጋችሁ ማለት ነው እግዚአብሔር። እና ስለዚህ ምጽፉን ጽሁፍ ብታስተካክሉ ይሄ እየሰራ ያለው ብሩክ፣ ይሄ ለሚፍታህና ለሀይሚ በቀን ነው ጋይስ ነው ዕወቁ። አንድ አንድ ቀብራራው አንድ ምን የሚናገረው ሰው አንድ ሰው ስነ ስርዓት እሺ፣ እንዲፈልገ ነው እንዲብለ ነው እንዲብለ ነው ቢፈልግም አጠገቡ ነው ያለው ሰው ከቀረበለት በኋላ መብላት የሱ ፋንታ ነው። ስለዚህ ቀርቦለታል ሁሉ ነገር አጠገቡ ነው ያለው። የፈለገው ነገር ማድረግ መብቱ ነው። ስለዚህ አንድ ሰው እንዳይናገረው በቃ ሰምታችኋል። ቀብራራ የሄድበት ሁለት ቀን ሶስት ቀን ይመችህ ሚፍታ ይገባዋል መታሸት ማለት ነው ጋይስ። አመሰግናለሁ። ባይ ነገ ያገናኘን